ሰላም እንዴት ናችሁ? ውድ የዩቱብ ቻናል ተከታታያችን ሁሉ ሰላም ነው። እንዴት ናችሁ? የሚያደናንን ያው ሰብስክራይብ በማድረግ ተከታተሉን ስንል እናሳስባለን። አሁን ወደ ምዕራፍ ሶስት እንቀጥል። ምዕራፍ ሶስት። እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዝዟልን? አላት። ሴቲቱም ለእባቡ አለችው፣ በገነት ካለው ከዛፍ ፍሬ እንበላለን። ነገር ግን በገነት መካከል ካለው ከዛፍ ፍሬ እግዚአብሔር አለ፣ እንዳትበሉ ከእርሱ አትብሉ፣ አትንኩትም። እባብም ለሴቲቱ አላት ሞትን አትሞቱም። ከእርሷ በበላችሁ ቀን አይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካምንና ክፉውን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ ሴቲቱ ሴቲቱም ዛፍ ለመብላት ያማረ እንደሆነ ለአይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። ከፍሬውም ወሰደች እና በላች። ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ። የሁለቱንም አይኖች ተከፈተ። እነርሱም ራቁታቸውን እንደሆኑ አወቁ። የበለስንም ቅጠሎች ሰፍተው ለእነርሱ ለራሳቸው ግልድም አደረጉ። እነርሱም ቀኑ በመሸ ጊዜ የእግዚአብሔርን አምላክን የአምላክን ድምፅ ከገነቱ ሲመላለስ ሰሙ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ። እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ? አለው። እርሱም አለ በገነት ድምፅህን ሰማሁ፣ ራቁቱንም ራቁቴንም ስለሆን ፈራው፣ ተሸሸጉም። እግዚአብሔር እግዚአብሔርም አለው ራቁትን እንደሆን ማን ነገረ ከእርሱ እንዳትበላ ካዘዝሁህ ዛፍ በውኑ በላህን? አዳምም አለ ከእኔ ጋር እንድትሆን የሰጠኸኝ ሴት እርሷ ከዛፍ ሰጠችኝና፣ በላሁ። እግዚአብሔር አምላክም ሴቲቱን ይህ ያደረግሽው ምንድር ነው አላት። ሴቲቱም አለች እባብ አሳተኝና፣ በላሁ። እግዚአብሔር አምላክም እባቡን አለው፣ ይህን ስላደረግ ከእንስሳት ከምድር አራዊትም ሁሉ ተለይተህ የተረገምህ ትሆናለህ፣ በሆድህም ትሄዳለህ፣ አፈርንም በሕይወትህ ዘመን ሁሉ ትበላለህ። በአንተ እና በሴቲቱ መካከል በዘር እና በዘሯ መካከል ጠላትነት አድርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ለሴቲቱም አለ በጸነስ ጊዜ ጭንቀትሽን እጅግ አበዛለሁ፣ በጭንቅ ትወልጃለሽ። ፈቃድሽም ወደ ባልሽ ይሆናል፣ እርሱም ገዥሽ ይሆናል። አዳምንም አለው የሚስ የሚስትህን ቃል ሰምተሃልና ከእርሱ እንዳትበላ ካሰሱ ዛፍን በልተሃልና ምድር ከአንተ የተነሳ የተረገመች ትሆን በሕይወት ዘመንህን ሁሉ በድካም ከእርሷ ትበላለህ። እሾሆንና ሚካላን ታበቅልብሃለች የምድርንም ቡቃያ ትበላለህ። ወደ መጣህበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ። አፈርንህና ወደ አፈርም ትመለሳለህና። አዳምም ለሚስቱ ሔዋን ብሎ ስም አወጣ፣ የሔዋን ሁሉ እናት ናት እና እግዚአብሔር አምላክም ለአዳምና ለሚስቱ የቁርበትን ልብስ አደረገላቸው አለበሳቸውም። እግዚአብሔር አምላክም አለ፣ እነሆ አዳም መልካምና ክፉ ለማወቅ ከኛ እንደ አንዱ ሆነ። አሁንም እጁን እንዳይዘረጋ ደግሞ ከህይወት ዛፍ ወስዶ እንዳይበላ፣ ለዘላለም ሕያው ሆኖ እንዳይኖር ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው። የተገኘባትን መሬት ያርስ የተገኘባትን መሬት ያርስ ዘንድ አዳምንም አስወጣው። ወደ ህይወት ዛፍ የሚወስደውን መንገድ ለመጠበቅ ኪሮቤልና የምትገለባበት የነበልባል ሰይፍን በኤደን ገነት ምስራቅ አስቀመጠ። ምዕራፍ ሶስት አለቀ። ምዕራፍ ሶስት አልቋን ወደ ምዕራፍ አራት እንቀጥላለን። ምዕራፍ አራት አዳምም ሚስቱን ሔዋንን አወቀ፣ ጸነሰችም፣ ቃየንንም ወለደች። እርሷም ወንድ ልጅ ከእግዚአብሔር አገኘ ኋለች ደግሞም ወንድሙን አቤልን ወለደች። አቤልም በግ ጠባቂ ነበረ፣ ቃየንም ምድርን የሚያርስ ነበረ። ከብዙ ቀን በኋላም ቃየን ከምድር ፍሬ ለእግዚአብሔር መስዋዕትን አቀረበ። አቤልም ደግሞ ከበጎች በኩራትና ከስ በኩራት እና ከስቡ አቀረበ። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየንና ወደ መስዋዕቱ ግን አልተመለከተም። ቃየንም እጅግ ተናደደ፣ ፊቱም ጠቆረ። እግዚአብሔርም ቃየንን አለው፣ ለምን ተናደድ? ለምንስ ፊትህ ጠቆረ? መልካም ብታደርግ ፊትህ የሚያበራ አይደለም? ምን መልካም ባታደርግ ግን ኃጢአት በደጅ ታደባለች ፍቃድህም ፈቃዷም ወደ አንተ ነው። አንተ ግን በእርሷ ንገስባት። ቃየንም ወንድሙን አቤልን ና ወደ ሜዳ እንሄድ አለው። በሜዳም ሳሉ ቃየን በወንድሙ በአቤል ላይ ተነሳበት ገደለውም። እግዚአብሔር ቃየንን አለው ወንድምህ አቤል ወዴት ነው? እርሱም አለ አለ አላውቅም፣ የወንድሜ ጠባቂ እኔ ነኝን? አለው ምን አደረግ? የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮሃል። አሁንም የወንድምህን ደም ከእጅህ ለመቀበል አፏን በከፈተች በምድር ላይ አንተ የተረገምህ ነህ። ምድርን ባረስክ ጊዜ እንዲህ ኃይልዋን አትሰጥህም። በምድርም ላይ ኮብላይና ተቅበዝባዥ ትሆናለህ። ቃየንም እግዚአብሔርን አለው ኃጢአቴ ልሸከማት የማችላት ታላቅ ናት። እነሆ ዛሬ ከምድር ፊት አሳደደኝ፣ ከፊትህም እሰወራለሁ። በምድር በምድርም ላይ ኮብላይ እና ተቀበዛዥ እሆናለሁ። የሚያገኘኝም ሁሉ ይገድለኛል። እግዚአብሔርም እርሱን አለው፣ እንግዲህ ቃየንን የገደለ ሁሉ ሰባት እጥፍ ይበቀልበታል። እግዚአብሔርም ቃየንን ያገኘው ሁሉ እንዳይገድለው ምልክት አደረገለት። ቃየንም ከእግዚአብሔር ፊት ወጣ፣ ከኤደንም ወደ ምስራቅ በኖድ ምድር ተቀመጠ። ቃየንም ሚስቱን አወቀ፣ ጸነሰችም ሄኖህንም ወለደች። ከተማም ሰራ፣ የከተማይቱም ስም በልጁ ስም ሄኖህ አላት። ሄኖህም ጋይድን ወለደ ጋይድም ጋይዳድም ሄኖክ ሄኖህም ጋይዳድን ወለደ። ጋይዳድም ሚኤልን ወለደ። ሚኤልም ማቱሳላን ወለደ። ማቱሳላም ላሜህን ወለደ። ላሜህም ለራሱ ሁለት ሚስቶች አገባ። የአንዲቱ ስም አዳ የሁለተኛቱ ስም ሴላ ነበረ። አዳም ያባልን ወለደች። እርሱም በድንኳን የሚቀመጡት የዘላኖች አባት ነበረ። የወንድሙም ስም ዮባል ነበረ። እርሱም በገናና መለከትን ለሚይዙ አባት ነበረ። ሴላም ደግሞ ከናስና ከብረት የሚቀጠቀጥ ዕቃን የሚሰራውን ቱባልቃይንን ወለደች። የቱባል ቃይንም እህት ናዕማ ነበረች። ላሜህም ለሚስቶቹ ለአዳና ለሴላ አላቸው፤ እናንት የላሜህ ሚስቶች ቃሌን ስሙ፣ ነገሬንም አድምጡ። እኔ ጎልማሳውን ለቁስሌ ለቆስሌ ብላቴናውንም ለመወጋቴ ገድየዋለሁና ቃየንን ሰባት እጥፍ ይበቀሉታል፣ ላሜህም ግን ሰባ ሰባት እጥፍ እጥፍ። አዳም ደግሞ ሚስቱን እጥፍ አዳም ደግሞ ሚስቱን አወቀ፣ ወንድ ልጅንም ወለደች። ስሙንም ቃየን ቀይን በገደለው በአቤል ፈንታ እግዚአብሔር ሌላ ዘር ተክቶልኛልና ስትል ሴት አለችው። ለሴት ደግሞ ወንድ ልጅ ተወለደለት፣ ስሙንም ሄኖስ አለው። በዚያን ጊዜም በእግዚአብሔር ስም መጠራት ጀመረ። ምዕራፍ አምስት የአዳም የትውልድ መጽሐፍ ይህ ነው። እግዚአብሔር አዳም በፈጠረ ቀን በእግዚአብሔር ምሳሌ ያደረገ ወንድና ሴት አድርጎ ፈጠራቸው፤ ባረካቸውም፣ ስማቸውንም በፈጠረበት ቀን አዳም ብሎ ጠራቸው። አዳም ሁለት መቶ ሰላሳ ዓመት ኖረ፣ ልጅንም በምሳሌው እንደ መልኩ ወለደ፣ ስሙንም ሴት ብሎ ጠራው። አዳም ሴትን ከወለደ በኋላ የኖረው ሰባት መቶ ዓመት ሆነ፤ ወንዶችንም ወንዶችንም ሴቶችንም ወለደ። አዳም የኖረበት ዘመን ሁሉ ዘጠኝ መቶ ሰላሳ ዓመት ሆነ ሞተም። ሴትም ሁለት መቶ አምስት ዓመት ኖረ ሄኖስንም ወለደ። ሴትም ሄኖስን ከወለደ በኋላ የኖረው ሰባት መቶ ሰባት ዓመት ሆነ ወንዶችንም ሴቶችንም ወለደ። ሴትም የኖረበት ዘመን ሁሉ ዘጠኝ መቶ አስራ ሁለት ዓመት ሆነ ሞተም። ሄኖስም መቶ ዘጠና ዓመት ኖረ

ሪ። ሄኖስም መቶ ዘጠና ዓመት ኖረ ቃየንንም ወለደ። ሄኖስም ቃየንን ከወለደ በኋላ የኖረው ሰባት መቶ አስራ አምስት ዓመት ሆነ። ወንዶችንም ሴቶችንም ወለደ። ሄኖስንም የኖረበት ዘመን ሁሉ ዘጠኝ መቶ አምስት ዓመት ሆነ። ሞተም። ቃየንን ቃይናንም መቶ ሰባ ዓመት ኖረ መላሌንም ወለደ። ቃይናንም መላሌድን ከወለደ በኋላ የኖረው ሰባት መቶ አርባ ዓመት ሆነ። ወንዶችንም ሴቶችንም ወለደ። ቃይናንም የኖረበት ዘመን ሁሉ 910 ዓመት ሆነ ሞተ። መላሌንም 160 ዓመት መቶ ስድሳ አምስት ዓመት ኖረ። ያሬድንም ወለደ። መላሌንም ያሬድን ከወለደ በኋላ የኖረው ሰባት መቶ ሰላሳ ዓመት ሆነ። ወንዶችንም ሴቶችንም ወለደ መላሌንም የኖረበት ዘመን ሁሉ 895 ዓመት ሆነ ዘጠና አምስት ዓመት ሆነ ሞተም። ያሬድም መቶ ስድሳ ሁለት ዓመት ኖረ ሄኖክን ሄኖህንም ሄኖህንም ወለደ። ያሬድም ሄኖህን ከወለደ በኋላ የኖረው ስምንት መቶ ዓመት ሆነ ወንዶችንም ሴቶችንም ወለደ። ያሬድም የኖረበት ዘመን ሁሉ ዘጠኝ መቶ ስድሳ ሁለት ዓመት ሆነ ሞተም። ሄኖህም መቶ ስድሳ አምስት ዓመት ኖረ፣ ማቱሳላን ወለደ። ሄኖህም አካሄዱን ከእግዚአብሔር ጋር አደረገ። ማቱሳላንም ከወለደ በኋላ የኖረው ሁለት መቶ ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ሄኖህም የኖረበት ዘመን ሁሉ ሦስት መቶ ስድሳ አምስት ዓመት ሆነ። ሄኖህንም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታል እና ማቱሳላንም ማቱሳላን መቶ ሰማኒያ ሰባት ዓመት ኖረ ላሚሂንም ወለደ። ማቱሳላም ላሚሂን ከወለደ በኋላ የኖረው ሰባት መቶ ሰማኒያ ሁለት ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ማቱሳላም የኖረበት ዘመን ሁሉ ዘጠኝ መቶ ስድሳ ዘጠኝ ዓመት ሆነ፣ ሞተ። ላሚሂን መቶ ሰማኒያ ሁለት ዓመት ኖረ፣ ልጅ ልጅንም ወለደ። ስሙንም እግዚአብሔር በረገማት ምድር ከተግባራችንና ከእጅ ስራችን ይህ ያሳ ያሳርፈናል ሲል ኖህ ብሎ ጠራው። ላሜህም ኖህን ከወለደ በኋላ የኖረው 565 ዓመት ሆነ። ወንዶችንም ሴቶችንም ወለደ። ላሜህ የኖረበት ዘመን ሁሉ 747 ዓመት ሆነ ሞተም። ኖህም የ500 ዓመት ሰው ነበረ። ኖህም ሴምን፣ ካምን፣ ያፌትን ወለደ። ምዕራፍ አምስት አለቀ። እናመሰግናለን።